ቲና ጉድ ሰራቻቸው። ቲና በስተመጨረሻ ዳኔንም አባባንም ካሊብንም ትታ የቤቱን ዋና ወረቀት ሃይ ሃይ ኮፒውን ሳይሆን ዋናውን ወረቀት ይዛ ጠፋች። በሚያሳዝን ሁኔታ፣ በሚያስከፋ ሁኔታ በባለፈው አባባ ና እንጠጣ ብላ ቢራ ያጠጣችው ቀን ያን ጊዜ በትውስታ ስትሄድ ወረቀቱ ፎርጅጅ እንደነበረ ስታውቅ ጊዜ፣ ከዛም በኋላ እሷ በዋናው ቀይራ ይሄ ምንድን ነው ብላ ስትለው አይ ልጄ፣ ይሄ የሰው ነው የሚለውን አስታውሳ ይህማ ፎርጅጅ ወረቀት ሊሆን ይችላል፣ ስለዚህ ምናልባትም ነቅቶብኝ እንደሆነ ብላ ስታስብ ጊዜ ወረቀቱን ስታመሳስለው ፎርጅድ ነው። እነ በስተመጨረሻ ዋናውን ወረቀት ይዛ ጥላ ጠፋች። ዳኒ አበደ፣ ጨለለ፣ ህልሙ ተጨናገፈበት። እንዴት ብትደፍረኝ ነው እኔን ትታኝ የሄደችው! ከዛ ከእሷ ጋር እኮ ብዙ ህልምና እቅድም ነበረን። እንዴት እንደዚያ ታደርጋለች? ቲና ቆይ ምንድን ነው እያለ እቃውን መሰባበር ሆነ ስራው። ትሁት ትሁት ዳኒ፣ ነግሬህ ነበረ እኮ ያች ልጅ ምንም እንኳን አንተ ቦታ እንደሌላትና ከገንዘብ ውጪ ሌላ ምንም እንደማታፈቅር ነግሬህ ነበር። አንተ ግን የምትወድህንና የምታፈቅረህን እቤት በጉጉት እየጠበቀች ያለችን ሴት ትተህ ከዝች ጋር ትጃጅ አላለህ። ምን እያልሽ ነው ትሁት? እኔ እኮ ለገንዘብ ብዬ ነው እንጂ የእውነት ቲናን አፍቅሪያት ወድጃ መሰለሽ እንዴ? አረ እባክህ ታዲያ እሷ ማለቴ ኤደን ሚስትህ የእውነት ይሄን ነገር የምትፈልግ ይመስልሃል? አንተስ እንደዚህ አይነት ነገር እንደምታደርግ ታውቃለች እንዴ? አረ በፍጹም አታውቅም። እና ታዲያ እንዴት ነው ሳታውቅ አንተ ይሄን ሁሉ እውነት አደብቅሃት ከዚያም በኋላ አብራችሁ የምትሆኑት? የምር ግን በጣም ታሳፍራላችሁ። ለማንኛውም የራሳችሁኝ ጉዳይ። እኔ አርፌ ስራዬን መስራት አለብኝ ብላ ዝም አለች ትሁቴ ስለ ምክርሽ አመሰግናለሁ፣ ግን የኔ በፍጹም ትታኝ አትሄድም ብሎ ሲል፣ እሱን እንግዲህ ጊዜ የሚፈጅ ይሆናል። ምክንያቱም ሴት ልጅ አንድ ጊዜ ከቆረጠች ቆረጠች ነው። ዳኒ ብታስብበት ይሻልሃል። ሴት ልጅ ገንዘብ ብቻ ታፈቅራለች እያለው ማን ነው እሷ? ኮ አንተን ነው ማለቴ፣ በሰዓቱ እንድትገኝላት፣ እንድትወዳት፣ እንድታፈቅራት የፈለገችው አንተ ግን በተቃራኒው ነህ ብላ ልክ ልኩን ነገረችው። እሱም በጣም ደነገጠ። በጣም በመደንገጥ እና አባባ ደግሞ ዳኒን ምን ችግር አለው? ሚስትህን ይዘሃትና ና አስተዋውቃት፣ ይኮ የእህትህን ቤት ነው ብሎ ሲለው እውነትህን ነው አባዬ፣ ምን ችግር አለው? አዎ። ከዛ ገና አባባ እንዳያት ወደዳት እንዴ። እኔ የምልህ ካሌብ፣ ይህች ልጅ ግን እንዴት ነው እርግብ ናት አይደል ማለት፣ ቆንጅዬ ናት፣ ረጋ ያለች ናት፣ አስተዋይ ናት እያለ ሲለው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 ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው የግፈኛው ሚስት እና የሰራተኛው ፍጥጫ ትሁት እንደቀጠለ ይገኛል። ዛሬ በሚያስደነግጥ ሁኔታ እንግዲህ ዳኒ የሚገባበትን አቷል። እንዲሁም ደግሞ ተተ ብሎ ክችን ሄደና፣ ዳኒ እኔ የምልሽ ትሁት፣ ቆይ ግን ማለቴ ቲና የሄደችበትን ታውቂያለሽ መስ ብላ ነው የወጣችሁ? ብሎ ሲላት እኔ ምልክ ቆይ፣ እሷ ለአንተ ካልተነገረች እንዴት ነው እኔ ለተራ ሰራተኛ የምትናገረው? አብድሃል። ልበል? ዳኒ እንደዛ ማለት አይደለም እና ታዲያ፣ ካላበርክና ካልጨለልክ በስተቀር እንዴት ለእኔ ትነግረኛለይ ብለህ ታስባለህ! ብቻ ግን ትዳርህን ይዘህ በነበር ይጠቅመሃል ብላ ስትለው ማለቴ ዜና እንግዲህ እንደፈለገች ናት፣ በዛ ላይ በጣም ሀይልና አረመኔ ናት። እና ላንተ ትመጥንሃለች ብዬ አላስብም። ምን ሆነሽ ነው? እኔ እኮ የመወዳትና የማፈቅራት ሴት አለችኝ፣ እሱንም አገባኝ። ግን ምን ዋጋ አለው? ምን ማለት ነው? አልታመንክላት እንዴ? እኔ እውነት ከቴና ጋር እምሆን መስሎች ነበር? ይኸውልህ ሆንክም አልሆንክም ዞሮ አብረሃት፣ እንግዲህ የሰው ሚስት እያማገጥ ከአብረሃት እያደርግ ነው። እና አሁን ቴናን ብትከዳህም እንኳ በፍጹም ምንም የሚያስቸግርም ሆነ የሚያስከፋ ነገር የለም። እንዴ እንደዛማ አትበይ። ምን ማለት ነው ደግሞ እኔ ሲጀመርስ ስለ መካዳቷ፣ እኔ መቼ ወደድኳትና ወደርኳትና። ግን ግን ምን ታስትሰሚኛለሽ? እንደውም በቅርቡ እናንተ ከዚህ ከቤት ስትወጡ በጣም ነው የምታሳዝኑት። እንዴ ልንወጣ ነው እንዴ የእውነትህን ነው? አዎ አባአባኮ ለቲና በስሟ አዙሮላታል ታውቂያለሽ። አንቺ ግን ይሄን ያህል አመት ሙሉ ለፍተሽ ያለምንም ነገር ትተሽ ስትወጪ በጣም ታሳዝኝኛለሽ። አረ አይደለም፣ የምታሳዝነውስ እሳንተ ነህ። ምን ማለት ነው ደግሞ እንደዚህ ማለት አልገባኝም። አይ ማለትማ ገና ለገና እንግዲህ ቲናን ተስፋ አድርገህ ገና ካሁኑ ትታሽ ሄደች ብዬ ነው። ስለዚህ እጅግ ሳይገባ ባታመሰግን ጥሩ ነው። የአንችስ የጉር ነው። ትሰማኛለህ? እኔ እኮ ቤተሰብ አለኝ። እውነት ለመናገር የራሴ የምላቸው ቤተሰቦች አሉኝ። ስለዚህ ምንም ችግር የለብኝም። ከፈለግኩኝ ተነስቼ መሄድ ይችላለሁኝ። እናም እዚህ የተሻለ ህይወት ፈልጌ ነው እንጂ የመጣሁት ሲመስለኝ፣ ተርቤ ወይም ተጥሜ ወይም ደግሞ ሌላ ነገር ፍለጋ ይመስልሃል እንዴ? ብታስተካከል ይሻልሃል፣ ለራስ ጥቅም ነው። እሺ ብላ ስትናገረው እሱም ስለ ምክርሽ አመሰግናለሁ ግን አንችም ራሱ ብታስቢበት ጥሩ ነው አላት። አይ ስለኔ አትጨነቅ ችግር የለብኝም ብላ እሷም ዝም አለችው። አባባ አባባ ተውትን ጠራና አየሽ ግን ሲል ምንድን ነው አባዬ? ምን አየሁ? ልጅቷ እንዲያገባ ትፈልጋለች። አንዳንድ ሴቶች ትዳራችሁን ትፈልጋላችሁ፣ አንዳንዶቻችሁ ደግሞ የማይወዳችሁን ወንድ ትከተላላችሁ፣ አንዳንዶቻችሁ ደግሞ ልክ እንደዛው በቃ። ሴት ልጅ በጣም የዋህ ናት። ሲቀጥል አንዳንዱ ደግሞ ጭራሽ ለሱ እድሜ ልኳን መስዋዕትነት ስትከፍል ትኖራለች። እናሱም ነገ ዛሬ እያለ ህልማን ሁሉ አጨልሞባታል። ልጅቷ በጣም ጥሩና ደግ ናት፣ ማለቴ መውለድ ሁሉ ማግባትም ትፈልጋለች። ዳኒ ግን እንደምታየው ነው አባዬ። እሱም እኮ ይፈልጋታል፣ ግን ደግሞ ገንዘብ ይፈልጋል እኮ የኔን ገንዘብ እኮ የኔን ገንዘብ ትውቴ። እንግዲህ እሱንማ ያው እንዳለን ነው። አይ የኔ ልጅ፣ እውነት ለመናገር ሴቶች ብልጥ ሆናችሁ በጊዜ እጥፍ ካላላችሁ በስተቀር እድሜያችሁን እየመዘመዘ ይኖራል፣ ነገ ዛሬ እያለ። እናም የዚች የልጅም ህይወት እንደዚህ ነው፣ ብቻ ግን ያሳዝናል፣ ብሎ ሲል፣ አንቺም ለአንቺም ትምህርት ጥሩ ነው እምትወጂው እና የሆነ ሰው ካለ እጥፍ ብትይ ካሁኑ ይሻልሻል፣ ካልሆነ ግን እድሜ ልክሽን ስትጃጃዬ ሌላ ሰው መጥቶ ላፍ ያደርግብሻል ብሎ አላት። በተመሳሳይ ለዳኒም ደግሞ እኔ ምልህ እማታገባ ከሆነ ይችን ሴትዮ ግን የሆነ ሰው አንድ ቀን መጥቶ ይወስድብሃል፣ ብሎ ሲለው ኧረ በፍጹም እሷ ከኔ ውጭማ ማንንም አታይም ብሎ ለአባባ መለሰለት። ከዛ ኤዱ ጋር ከተዋወቁ በኋላ ሰላምታ ከተዘያየሩ በኋላ ሄዱና፣ እኔ ምል ግን ዳኒ አለችው ወይ ኤዱ። ግን ቅድም አባባ ያወራው ነገር እኮ ትክክል ነው ማለት ማለቴ እኔ ካንተ ሌላ ባገባ ምን ይሰማሃል? እኔ እኮ ለአንቺ ብዬ ነው የምኖረው፣ አንቺን ካጣሁ ሞታለሁ። ታዲያ ይሄን ያህል እየወደድከኝና ይሄን ያህል እያፈቀድከኝ ነው ማለት ገንዘብ ገንዘብ የምትለው አረቧክሽ ትዳር በረከት ነው ብላ ስትለው፣ እቧክሽ ትንሽ ጊዜ ነው፣ ትንሽ ጊዜ ብቻ እንድትታገሽኝ እፈልጋለሁኝ ብሎ እንደምንም አሳመናል። በሌላ በኩል ካሌብን ዳኒ እየጨቀጨቀው ነው። የእውነት ቲና የቴዲ ነው ስለው ቆይ እኔ ምልህ አውቆ የተኛ ሰው ቢቀሰቅሱት አይሰማም ይባላል እሷም ታዲያ ወዳና ፈቅዳ አልሄደችው እኔ ምን አጨናነቀኝ ተጣርታችኋል እንዴ አረ በፍጹም እና ታዲያ ቆይ የእውነት ዝም ብላ እንደወጣች ስትመጣም ዝም ብለ ልታስገባን ነው እሱን እኔ ይወስናለሁ ዳኒ ግን አሁን ትክክለኛውን ፍርድ ብትፈርድ ጥሩ ነው ማለት ማን ነው ትቶ የሄደው እሷ ናት ወይስ እኔ ደግሞም ሳትናገረኝ ትቶ መሄድ የእውነት ጥሩ ነው ብለ ታስባለህ እረ እሱም አውቃለሁኝ ጥሩ አይደለም። አየህ፣ ስለዚህ አንተም ትክክለኛ ፍርድ ፍረድ ማለት ነው። ልጅቷ የት እንደሄደች ባላውቅም ትታኝ ሂዳለች። ይሄ ሰው ለሚስቱ እንኳ ማሳወቅ የለበትም አለበት። እኔም ለሚስቴ፣ እሷም ደግሞ ለባሏ፣ ግን ደግሞ አልሆነም። አባባና ካሌብ ሲያወሩ፣ እኔ የምልህ ልጅቷን እንዴት አየሃት? ካሌብ ሲለው ቆንጆ ናት እኮ ጸባይም አላት አባዬ ብቻ ለእኔ እያልክ ባልሆነ እኔ በፍጹም አልፈልጋትም። እባክህን ተረጋጋ ብሎ አለው። አረ ተው እንጂ ቆይ፣ እንደዚህ እየተጃጃልክ ልትኖር ነው? በዛ ላይ ዳንያልን እንደ የገዛ ሚስትህን የቀማ አንተም ደግሞ ልትቀማው ነው ማለት ሁለተኛ ቅጣትም፣ በደልም እንዲሁም ካሳም ይሆንሃል። አይ አባዬ፣ እኛ በፍጹም እንደነሱ አይደለንም። ሲያብዱና ሲጨልሉ ልናይ እንችላለን፣ ግን እኔ በፍጹም የእሱ ሚስት አልፈልግም ብሎ ቲናንና እውነት ለመናገር ዳኒ ምንም እንኳ ክፉ ነገር እያደረጉን ቢሆኑ ግን ቢያንስ ዳኒ የሆነ ሰው ፍቅር ይዞታል ብለው እያስባሉ። አባባም የቱንም ያህል መስዋዕትነት ብትከፍል እንደዚህ አይደለም ሰርተህና ጥረህ ግረህ በልተህ ሚስትህ ማስተዳደር ትችላለህ ብሎ ለዳኒ ትንሽዬ ምክር ሰጠው። ትሁትም እንደዛው ትሁትም እዋክህ የእውነቴን ነው የምልህ፣ አንድ ቀን አንዱ መቶ ከሚወስድብህ ወድሃትና አፍቀርሃት በፍቅር ብትኖሩ ይሻልሃል። ገንዘብ ገንዘብ ስትል አንድ ቀን ከአንተ የበለጠ ሀብታም ይመጣና ይልፋት ይሆናል። አሊያ ደግሞ ምንም ምንም ደሃ ሆኖ ምንም የሌለው ነገር ግን በፍቅር ሲኖሩ ታያቸዋለህ። ያኔ አንተ ራስህ ትጸጸትበታለህ፣ ብላ ስትለው፣ ባክሽ ትውት፣ አሁን ይህንን ምክርሽን ተይ፣ እሱን አልፈልግም ብላ አለችው ብሎ አላት። ከዛ በሌላ በኩል ደግሞ እንዲሁም ኤዱና ዳኒ በሚያወሩበት ሰዓት ቆይመች ነው የምንጋባው። ዛሬ አባባ ምርጥ ምክሮችን ሲመክረኝ ነበር። ማለቴ ተጋቡ አለኝ። አየሽ፣ የድሮ ሰው ነው። እንደ ድሮማ ቢሆን ምን ነበር እንዴ? የድሮ ሰው ምንድን ነው? አሁንስ ምንድን ነው? ድሮም ሰርቶ መብላት ነው፣ ሚስቱ ማስተዳደር ነው። አሁንም እንደዛው ደግሞ እኮ ብቻህን ትሰራለህ ብዬ አላልኩም። ለምንድን ነው የማትረዳኝ? ፍቅር፣ እንደዚህ እየወደድከኝ መለያየት አለብን መጣላት አለብን እንደዛ ማን አለ? እንደዛ ከሆነ ተረዳኛ፣ ቢያንስ የኔ ስሜት ምን እንደሆነና ምን እንደምፈልግ ተረዳኝ። እንደዛ አይደለም ልረዳሽ እኮ ፍቃደኛ ነኝ። አንተማ ልትረዳኝ ፍቃደኛ አይደለህም። ፍቅር፣ እስኪ ተመልከት ብቻ ግን ተው ብላ ዝም አለች። ትሁትና እንዲሁም አባባ በሚያወሩበት ሰዓት የእውነት ግን የትዳ ይመስልሃል አባዬ አለችው። አሁንማ ከእሷ በላይ አለም የላትም እኮ ቤቱ በራሷ ስም የሆነላት፣ መስራት አለማን እየቀጨች ነው። ግን እውነቱን ያወቀች ጊዜ ምን እንደምታረግ አላቅም። እናም ከዚህ በኋላ አንችም ካሊብም እንዲሁም ደግሞ እኔ መደጋገፍ አለብን ብሎ ሲል፣ አዎ አባይን፣ እኛ ሁሌ እየተደጋገፍን አይደለም እንዴ? ከበለጠውን በላይ ምክንያቱም ቲና በቀጣይ ስትመጣ እሱ ብሩክም፣ ቅርታ ከዛን ልጅም፣ ካሊብም ይቅርታ ጠይቆ ከዛን በኋላ ትዳራችንን እንበት ነው ስለሚላት ምንም ገንዘብ የለውም ደግሞ፣ ሁሉም በእኔ ስምና ያለው ስለዚህ፣ ያለምንም ክፍያ ስትሰናበት ማየትና እንድታለቅስ ስለምፈልግ ነው ብሎ አለ። እውነትህና አዎ የመጨረሻዊ ውሳኔ ይሄ ነው ትሁት። ስለዚህ አንቺን በጊዜ የምትወጁ ሰው ካለ ንገሪኝ ብሎ አሳመናት። ይመስለኛል ካሌብ ጋር ሊያጋባ